አቤልዬ ያው ትክክል ነህ። ዛሬ እንግዲህ ቤተሰቦች አቤል መቶ ያው ስለ አብርሽም ስለ ኤፍሬምም ትናንትና ኤፍሬም ስለተናገረው ንግግር ያው ብዙዎቻችን ተናደነ። ስለ ኤፍሬምም ስለ አብርሽም ስለ ሩታም ያለውን እውነታና ያለውን ነገር ተናግረዋል ማለት ነው። በዚህ አጋጣሚ ያው አቤል ራሱ ነጺን የጠየቃት ጥያቄ አለ። ነጺን መጠየቅ የምፈልገው ነገር ብሎ ያለፈውን ፋይል ይዘሽ መተሽ ዛሬ ላይ ሚዲያ ላይ ብቻሽን አደለሽም፣ ከጀርባይ ሰው አለ በይ ጊፍ የሚልሽ ግን ያለፈ የትምህርት ቤት ላይፍ ላይ ሆነ ያለው እንደውም የቆየ ነው ፎቶዎች ሁሉና እነዚያን ፎቶዎች ይዘሽ መተሽ ዛሬ እነዚህ ልጆች እቺ ልጅ እርጉዝ በሆነችበት ሰዓት ሁለት አይነት ስሜት ውስጥ ባለችበት ሰዓት አንቺ ድሮ ላይፍ እንደ ሴት እንደ ሴት የድሮ ላይፍ ይዘሽ መተሽ የነዚህ ልጆች ህይወት መበጥበጥ ላንቺ ምን ይጠቅምሻል ብሎ ለነጺ መልዕክት አስተላልፏል በትክክል ጌታን የኔም ጥያቄ ነው ለነጺ ማለት ነው አብርሽ ሩታን ፈቶ እንዲያገባት ነው ምንድን ነው ለእኛ ያልገባንና ያልተመለሰልን ጥያቄ ነው። እነዚህ በጣም ስህተት ነው የሰራችው በጣም ማለት ነው በጣም የቆየ ያለፈ የተዘጋ ፋይል ፎቶ ሁሉ ያረጀ የደበዘዘ ፎቶ የልጅነት ፎቶ ይዞ መጥቶ ዛሬ የነዚህን ልጆች ትዳር መበጥበጥ፣ ልጅ ሁለት ነብስ ባለችበት ሰዓት የነዚህን ልጆች ቤት መበጥበጥ ለእሷ ምን እንደሚጠቅማት ነውስ? አብርሽ ሩታን ፈቶ እሷን እንዳገባት ይሁን የእኔም ጥያቄ ነው አቤልዬ። የእውነት አፌ ቁርጥ ይባል የእኔ ራሱ ማለት ነው ጌታን፣ ቤተሰቦች የእኔም ጥያቄ ራሴ ላይ ጥያቄ ሆነብኝ። ነገር ነገር ነው ዛሬ የተናገረው ሲቀጥል ደግሞ ያው ስለ ኤፍሬም የተናገረው ነገር አለ ኤፍሬም አንዳንድ ቦታ ንግግሩ ትክክል አልነበረም ምክንያቱም ልክ እንደ አብርሸ ኤፍሬም ራሱ ሩታን አልተረዳትም ሊረዳትም አልቻለም ወንድ ደግሞ ጠጋ ብሎ ሳይጠይቃት ነው ትናንትና ቪዲዮ የሰራው። አዎ ስልክ አላነሳችም፣ ትክክል ነው። ያለችበት ስሜት ያለችበት ነገር ጥሩ ስላልሆነ ስልክ አላነሳችም። ግን ቤት ሄዶ በአካል ሩታን እውነታውን አውቆ ነበር ቪዲዮ መስራት የነበረበት ኤፍሬም ማለት ነው። ግን ትናንትና በሰራው ቪዲዮ ያው ብዙዎቻችን አዝነንባል፣ ኤፍሬም ማለት ነው። የእውነት አዝነንባል። ምክንያቱም ሩታ ደግሞ ያው እንደ ድል የሚሆን የሆነች ትንሽ ነገር የሚመርባት አለ አይደል? አንዳንድ ሰዎች ትንሽ ነገር ይመርባቸዋል ደማቸው ያላቸው መራራ ሆኖ እና ሩታ እንደዚ አይነት ልጅ ናት የሆነች ትንሽ ነገር ይመርባታል እንጂ እኮ ምንም ያጠፋችው ነገር የለም አንዳንድ ቱቦቻውን ይናደዳሉ ለምነሽ ገብተሽ እንዲህ ብለሽ ምንድን ነው ያዜ እንድቀቀኝ ጥላህ አትሂድ ምናምን የሚሉም ቱቦች አሉ እና ሴት ሆኖ በሴት ነው የሚፈርዱ ማለት ነው መጀመሪያ ግን የት ነበርሽ ነጽ ራሱ የት ነበርሽ የቆየስ ፋይል ይዘሽ ነው የመጣሽ ምን ይጠቅምሽ ነው አብርሸ ከእንግዲህ ሩታን ፈቶ እሷን እንዲያገባት ነው ይህም መጠየቅ ነበረባቸው፣ ሩታን ከመሳደብ ማለት ነው። ሲቀጥል ደግሞ አብርሽን ሄደክ ነፂንም አግኝተ ያለው ነገር ብታጀር አስተካክለ እና ከማለቱ በፊት ኤፍሬም ራሱ ነፂን፣ ለምን እንደዚህ አይነት ፋይል፣ የቆየ ፋይል ዛሬ ይዛ ለመምጣት ለምን እንዳስፈለጋት መጠየቅ ነበረበት። አዎ ቤተሰቦች፣ በነገራችን ላይ ነፂ ብቻዋን አይደለችም ለዚህ ለፈረደበት ቪው ብለው አብረዋት በይ ሂጂ ጊፍ የሚሏት አሉ። አሁን ላለችበት ልይቷ ራሱ አሁን ላለችበት ሁኔታ እንድትሆን ያደረጓት ከኋላ የሚገፏት አሉ አንዳንድ ዩቱበሮች ማለት ነው። አብርሸም ተናግሯል። አንዳንድ ዩቱበሮች ከነጭ ጀርባ ራሱ አሉ እና እነሱ ለራሳቸው ጥቅም ሲሉ ልጅቷንም ያልሆነ ነገር ውስጥ ከተቱ የልጆቹንም ህይወት በጠበጡና። በኤፍሬም ያው እንግዲህ አቤልዬ አንተ ብቻ ሳትሆን እኛም አዝነንበታልም ተናደንበታል። እንደምንወዳቸውን ያህል የእውነት ተናድጄበታለሁ። በኤፍሬም ማለት ነው በንግግሩ። ምክንያቱም እዛ ጋሮታን ሊረዳት የቻለ ሰው የለም፣ የእውነት ሊረዳት የቻለ ሰው አንድ የተረዳት ልጅ ቢኖር ዛሬ አቤል ሲናገር ከአቤል ተረዳው በቃ አቤል ብቻ ነው የተረዳት። አብርሽም ሊያዳምጣት አልቻለም። ልክ አይደለም እንዴ? ሴት ልጅ ጊዜ ትፈልጋለች። ልቡን ብቻ አይኑን፣ ፊቱን፣ ልቡንም ሰጥቶ የሚያዳምጣት ሴት ትፈልጋለች። ጆሮን፣ ልቡን ሰጥቶ የሚሰማ ሰው ትፈልጋለች ሴት ልጅ። እና ያንን ደግሞ አብርሽ አላደረገም። ለምን እንደሆነ አላቅም እና ሩታ እውነት ለመናገር ብዙዎቻችሁ ተረድታችኋታል። ባለፈ ፋይል አይደለም እንዲህ የሆነች ያለችው ልጅቱ አጃ ለመረጃ አለ እያለች ነው። የሚያቀብላትም ሰው አለ። በዛ ላይ ደግሞ ተገናኝታችኋል የሚልም ነገር እየሰማች ነው። እነዚን እነዚን መፍታት ያለበት አብርሸ ነበረ፣ ረጋ አድርጎ ቁጭ አድርጎ ለእንደዚህ አይነት ነገሮች በር መዝጋት። በዚህ አጋጣሚ ግን ቤተሰቦች ሩታም ትክክል ናት እያልኩ አይደለም ሰው በሬ ወለደ ብሎ በአሁኑ ሰዓት ይዘው መጥቶ ሰውና ሰውን ለማለያየት ብዙ ነገር ያደርጋል። ያሁን ሰው ስለዚያ፣ ያንንም ማመኗ ልክ ነው እያልኩ አይደለም። ግን የእውነት ማስረጃ ካላት ግን እነዛን ነገሮች ቁጭ ብሎ አዳምጦ መፍትሄ ሊሰጥበት የሚገባው እንደ አባወራ አብርሽ ነው ብዬ ነው የማስበው። የቀጠለው ደግሞ ያው ኤፍሬም በሰራ ቪዲዮ ያለማወቅም ይሆናል ሩታንም አልተረዳትም። ልክ እንዳብርሽ ሄዶ አጠገቧ ሆኖ ሊረዳት ይገባ ነበር አቤል እየ ትክክልነ ሁላችንም አዝነንበታል። ያለማወቅም ይመስለኛል። ለማንኛውም ያው ሩታ ትንሽ ነገር መረረባት፣ እውነት ትንሽ ነገር ይመርባታል። ግን ውስጧ ያለውን ነገር ፈጣሪ ነው የሚያውቀው ማለት ነው። ሲቀጥል ደግሞ ሁለት ነፍስ ናት። ልጅ ብዙ ነገሯ ይቀያየራል። የድሮ ሩታ ላትሆን ትችላለች። ይህንንም ደግሞ አብርሽ ሊረዳትና ላቅ ይገባል ብዬ ነው ቤተሰቦቼ የማስበው እና የነፂ ነገር ሆዲፍጃው ነው ቤተሰቦች ሆዲፍጃው ነው ሰው እንዴት ያለፈ የድሮ ፋይል ይዞ መጥቶ መቼም ይቱብ ታለች መቼም ያለንበት ዘመን ያው የነፃ ዘመን ነው ብዙ መረጃ ማግኘት ይቻላል አይደል ቤተሰቦቼ ሩታ እና አብርሽ እዚህ ደረጃ ደርሰው እርጉዞና በዚህ ሰዓት መጥቶ የኔ ባል ነበረ፣ እናወራለን፣ እንወጣለን፣ እንወርዳለን፣ የኔ ጓደኛ ነበር፣ ህይወቴን አበላሽቷል ብሎ መቶ አዲስ እንኳን ፋይል የላት፣ ነፂ አዲስ እንኳን ፋይል የላትም ቤተሰቦቼ ና በቆየ ፋይል እንደ ሴት መታ እንዲህ መሆን አለክ አይደለም። አንዳንዶቻችሁ ሴት ሆነሽ በሴት ላይ አትፍረጂ የምትሏላችሁ፣ ምን አይተን እንፍረድ? እሽ ለነፂ ምን አይተን እንፍረድ? ቆይ እሺ፣ ነፂ ምን እውነት አላት? አሁን እውነት ካላት እሽ ለነፂ እንፍረድ። እስከ ዛሬ ደግሞ የት ነበረች ሩታና ብሬ ስንት ዓመታቸው ነው ከተገናኙ? ብዙ ላይፎችን አሳለፉ፣ ብዙ መከራዎችን አሳለፉ፣ ብዙ መንገዶችን አብረ ተጉዞዋል። አይደል እንዴ? ዛሬ ደግሞ በእንደዚህ አይነት ሁኔታ ውስጥ ነው የሚገኙት። እዚህ ድረስ ሲደርሱ ነጽዬ የት ነበረች? የት ነበረች? መችም እዚህ አረብ ሀገር ሆና ታፍናል። ኢትዮጵያ ውስጥን ያለችው ብዙ መረጃ ይደርሳታል። የቡታጀራ ልጅ ናት። እየተማርኩ ነው ብትለም፣ ትምህርት ቤት ያሉ ልጆች በሙሉ ያው ስልክ ያላቸው ናቸው። አደለ እንዴ ከመረጃ የራቁ አደሉ። ስለዛ የሁሉ መረጃ በእጇ ሆነ። እስከ ዛሬ የት ሆና ነው ዛሬ መታ የእነዚህን ልጆች ህይወት የምትበጠብጠው? ሩታ ሴት አይደለችም ለእናንተ እች ልጅ እርጉዝ ና? መቼም በነጺ ላይ ገባች አይደለችም። ሩታ አደል በነጺ ላይ ገባች ብትሆን አዎ ትክክል። ነጺ ላይ ከነጺ ጋር ያለ ቢሆን አዎ እንፈርዳለን። ለእናንተስ ሩታስ አተሳዝናችሁ ምን ማለት ነው? አትፍረዱ ማለት ነው።